ሰላም እንዲናችሁ በያላችሁ በጥል ነገር ስላው ነው። አሸይና አሸይና እንዲላችሁ ወኝላችኋለሁ። ቤተሰቦቼ ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች ከፍሎ ለዚህም ሁሉ ቢያመሰግናችኋለሁ። ሰሞኑን እንግዲህ ጦርነት ወሬ አብዘቻለሁ። እንግዲህ የሚሳኤል የኢራን ወይ ደግሞ የእስራኤል የሚሳኤል ፉንጣሪ ኮንፈረንስ ያገኘኝ አይቀርም። ለዚህ ለኮንፈረንስ ጥራት መቀነስ ይቅርታ ጠይቃችሁ አለ። ተመልካቾቼ ጥሩ ኮንፈረንስ እያያችሁ ሀሳባችሁን ብታዳመጡ ደስ ይለኝ ነበር። ነገር ግን ፉንጣሪው አግኝቶኛል። ይቅርታ ጠይቃችሁ አለ ዘረድ ዛሬ ድም ይዘነችን ይዘኑላቸው ይመጣል። እንግዲህ የኛን አገር አሽቃባጮች ናቸው። እንግዲህ የኛ አገር አሽቃባጮች እንግዲህ በኢራንና በእስራኤል መካከል ያለው ጦርነት የሃይማኖት ጦርነት አድርገው ድል ለሙስሊማ ኢራን፣ ድል ለክርስቲያና እስራኤል የሚል ወሬ ያወራል። ጩራሽ ጉዳዩን አልፎ ተርፎ በዚህ ጉዳይ ላይ የፋኖ ደንበጫ ብርጌድ ምን ይላል፣ እርምጃ መውሰድ አለበት። በዚህ ጉዳይ ላይ የስልጤ ኮማንዶ እርምጃ መውሰድ አለበት። ኧረ ባካቸው ባካቸው፣ ሰው ምን ይለናል? በል ባካቸው አስቡ በሳምንት አንዴ እንኳን ማሰብ ግዴታ እኮ ነው። በወር አንዴ ማሰብ ሰው ሊጨቅተዋል። እሺ ያሰባችሁ ለት ለኔ ሜሴጅ ላኩልኝ እኔ አበል ልክፈላቸው። አስቡ በወር አንዳንድ ቀን አስቡ። ሰው ምን ይለናል በሉ። የግድ በምታውቁት በማታውቁትም ሀሳብ መስጠት ግዴታ አይደለም። ሳውዲ አረቢያ የእስልምና ማዕከል ነች፣ ከኢራን ጎኑ ግን አይደለችም። ኤሚራይቶቹ ሙስሊሞች ናቸው፣ ነገር ግን ከኢራን ጎን አይደለም። ባህሬን ሎ እነዚህ ዮርዳንስ ግብፅ ይሄ ሁሉ የአረብ አገር በሙሉ ከኢራን ጎን አይደለም። ከኢራን ጎን ያለችው ኦርቶዶክሳዊ ክርስቲያን የሆነችው ራሽያ ብቻ ነች። ራሽያ ብቻ። በራሽያ ጭንቅ ቀን ከጎን የቆመች ኢራን ነች። በኢራን ጭንቅ ቀን ከጎን የምትቆመው ራሽያ ነች። ጉዳይ የሃይማኖት ጉዳይ አይደለም። ኢራኖቹ የሚዋጉት እስራኤልን ወይም ደግሞ ሌላን ህዝብ ሰብስበው ወደ እስሉምና ለማምጣት አይደለም። ወይ ደግሞ እስራኤሎች የሚዋጉት በሞላ ዓለም ክርስትናን ለማስፋፋት አይደለም። ክርስትና እስራኤል ውስጥ አይታወቅም። ይህን አታውቅም እንዴ? ግዳ አይደለም በማታውቁት ነገር ላይ አሳ መስጠት ግዴታ አይደለም። ዘጠና ምናምን በመቶ እስራኤላውያን ክርስቶስን አያውቁትም። ዘጠና አምስት በመቶ የሚሆነው እመቤታችን አያውቅም። ይሄ ሁሉ ዓለምን ያጥለቀለቀ ክርስትና እስራኤል ውስጥ ቦታ የለው። ብሔራዊ ሃይማኖታቸው አይሁድ ነው። ስለዚህ ጉዳይ ከክርስትና ጋር አታገናኙት። ጉዳይ ከስልምና ጋር አታገናኙት። ካላወቃች ደግሞ በምታውቁትም በማታውቁትም ጉዳይ ላይ አሳመስጠት ግዴታ አይደለም እና እናስብ እኔ ኢትዮጵያ ልላቸው የምፈልጎ ነገር ጭራሽ ጉዳይ ከሃይማኖት አልፎ ወደ ብሔር ሂደው ምን ይላል የአማራ ፋኖ በዚህ ጉዳይ ላይ ምን ይላል እርምጃ መውሰድ አለበት የአማራ ፋኖ ትግስት አልቋል ብለ አንድ አንዱ ላይ ሙድ ይይዛል። የስልጤ ኮማንዶ እርምጃ መውሰድ አለበት በዚህ ጉዳይ ከስልጤም ከጉራጌም ከኦሮሞም ከትግሬም ጋር አያጎናኘውም ጭራሽ አትደናቆሩ። አልፎ አልፎ በወራ እንዲያስቡ ያሰባቸው ቀለ ምልክት አድርገልኝ እኔ አበል አስብላች አለሁ ድንቁርና ሎከት መሃይምነቱ መቆሎከት አለው። ኢራንና እስራኤል ኢራንና ራሽያኖቹ ተያይዘን አብረን እንወድቃለን ያሉት በሃይማኖት ምክንያት አይደለም። ሳውዲ አረቢያ ለአሜሬቶቹ፣ ሊቢያ ስትፈርስ፣ ሶሪያ ስትፈርስ፣ አፍጋኒስታን ስትፈርስ ስለ እስልምና ብለው አግዟል እንዴ? ጋዛ ያ ሁሉ የጋዛ ህዝብ ሲሞት ሲያልቅ ቻይና ነው ምግብ አምጥታ የዘረገፈች። ሃይማኖት ነው ይሄ እና ጉዳይ አይደለም። ማንበብ አይጎልም። መጽሐፍ ስትከፍት ውስጡ እባብ የለም፣ አይነድፋቸውም። አንብቡ፣ መጻሕፍትን አገላብጡ። የዓለም ፖለቲካ ምንድን አካሄዱ ማለት አለባቸው፣ መረዳት መቻል አለባቸው። እኔ የማንም ደጋፊ አይደለም። መሬት እውነቱን ግን መፋቅ አልችልም። ለምሳሌ ሰሞኑን ምን እያልኳቸው ነበር? ይሄ የመጠፋፋት ጦርነት ነው። እስራኤል ይህን ጦርነት በምንም ታምር አታሸንፍም። ኢራን ይህን ጦርነት በምንም ታምር አታሸንፍም ብያለሁ። አላልከም? ብያለሁ። ቱራንትና ኢኮኖሚስት ከዚ በፊት በእስራኤል ጦር ውስጥ የስለላ ከፍተኛ ባለስልጣን የነበረ ሰው ለኢኮኖሚስት ቃለ መጠይቅ አድርጎት ነበር እና ቃለ መጠይቁ ላይ ይሄን የእስራኤል የቀድሞ የደህንነት እና የጦር ስትራቴጂስት የሆነን ሰው ይህን ጦርነት ማን የሚያሸንፍ ይመስላል ብለ ሲጠይቀው ምንድን ነው ያለው? ይሄ ሰው ይሄ ሁለቱም የማይወጡበት ማጥ ውስጥ ነው የገቡት። ሁለቱም አሸናፊ የለውም፣ የመጠፋፋት አደገኛ አካሄድ ነው ብለ ለኢኮኖሚስት ምላሽ ሰጠ ማለት ነው። እኔም ያልኩት ይሄንን ነው። ለምሳሌ በትናንትናው ዕለት የዓለም አቀፍ አቶሚክ ኢነርጂ ተቆጣጣሪ ምናገረን እየሶ ማጨሽ የዓለም አቀፍ አቶሚክ ኢነርጂ ተቆጣጣሪ ኢራን ውስጥ ምንም አይነት ያፈተለከ ጨረራ አላየሁም። ምን እሺ ነው ያል ምን እሺ፣ እንዴት ይሄ ሊሆን ቻለ? እስራኤል ይሄን ሁሉ ድብደባ ሌሊትና ቀን በእስራኤል በኢራን የአቶሚክ ወይንም ደግሞ የኒኩለር ማብለያዎች ላይ እርምጃ እየወሰደች እንዴት ቅንጣት ታክል የኒኩለር ጮረን ሊወጣ አልቻለም? ስለዚህ አሁንም የኢራን አቶሚክ ቦምብ ወይም ደግሞ ምንድነው ኒኩለር የምታብላላበት ሳይት አልታወቀም ማለት ነው። እንዴት በዚህ ደረጃ ሚስጥራዊ ሊሆን ቻለ? እኔ አይድል የሚያልኩት የዓለም አቀፍ አቶሚክ ኤነርጂ ተቆጣጣሪ አለ፣ በሞላ ዓለም ይሄን የሚቆጣጠር በሞላ ዓለም። ስለዚህ አሁንም የኢራን የኒኩለር ማብላያ ተቋማቶቹ አላገኘ አልተገኙም ማለት ነው ነው ያለው። እኔስ ምን ትናንትና ወዲያ እስራኤል ሙሉ በሙሉ የኢራንን የአየር ክልል ተቆጣጠራለሁ ብላለች፣ አይደል ብላለች። እኔ ምን አልኩ? እስቲ ነገ ከነገ ወዲያ የምናየው ጉዳይ ነው፣ ይቆጣጠር አይቆጣጠር ነገ ከነገ ወዲያ እናየዋለን ብያል አላልኩም? በትናንትና ሁለት ሁለት የቻይና ዕቃ ጫኝ አውሮፕላኖች ኢራን ገብተው የፈለጉትን ነገር አራክፈው ሄደዋል። አሁን ዛሬ ዓለምን እያለ ነው፣ እንዴት ሊገቡ ቻለ? እንዴት ሊገቡ ቻለ? እኔስ ምን አልኩ ሲያደሎኔ ፕሮፓጋንዳ ሌላ ነው፣ መሬት ላለው ነገር ሌላ ነው። ወገኖቼ እናንብብ፣ እንጻን፣ እናስተውል፣ እንመካከር፣ እንኖባገር ይከብዳል። ከው እፍረት ኮ ይመጣል። ያላዋቂነት ዝም ብለህ ጥልቅ ጥልቅ ስትል እፍረት ይመጣል። የኢራን መንፈሳዊ መሪ አያቶላ ቱራንትና ምናል ዛሬ ገና ጦርነቱ ተጀመረ። እኔ ስምናል ገና ነው ጦርነቱ። ዋናውን መልክ አላያችሁም። ዘግናኙ ድላ ይመጣል ስል ቱራንትና ወጡና እኔ የደውል ክላች አይመስልም። የሆነ ነገር በላ በዚህ ጉዳይ ያልኩት አይመስሉም። ቱራንትና እና ወጡ ገና ዛሬ ጦርነት ጀምርናል። ምን እሺ፣ ለምን ሲባል ፋታ የሚባል ከድምፅ ፍጥነት እንደ መብረቅ የሚወረወር እጅግ አስፈሪውን ሃይፐርሶኒክ ሚሳኤል ገና ትራንት ማታ ነው ያወጡት። እነማን ኢራኖች። በእውቀት ነው ማወራ ምለ ነው አፌ ስልቶ ከላተፈ አይደለም እኔ ስንቱ ጊዜ ነው ሲ አይ ኤ መረጃ አውጥታል ሲል ይ ይሄ እንዲ ሊሆን አይችልም ይ ይሄ እንዲ ሊሆን ይችላል ይ ይሄ እንዲ ሊሆን አይችልም እምላችሁ ነገር ሆናል አልሆነም ሆናል አሜሪካኖቹ ፈርተዋል ይህን ጦርነት ለምን ፈሩት የሆነ ችግር አለ ብያችሁ ነበር አልነበር ብዬ ነበር ተመልከቱ አሜሪካኖች መፍራታችን ማለት ይገቡበታል በነገራችን ላይ ኢራን ከአሜሪካ አቅም በላይ ሆኖ አይደለም አሜሪካኖች የፈሩት ይህን አስምሩበት የፈሩት እዚህ ጦስ ውስጥ ገብተን ማቅ ሊሆን ይችል ይሆናል ወይ? ማጥ ይሄ ምንድነው ማጥ? የሚያሰምጥ አይደለም? ብዙ ዋጋ ያስከፍልን ይሆን ወይ? ወይስ እንደ አፍጋኒስታን፣ ወይንስ እንደ ቪየትናም፣ ወይንስ ከዚህ በፊት እንደነበረ አይነት ውርደት ያኮናንበን ይሆን? መሸነፍ አይሸነፉም። አንደኛ የአሜሪካ ጂኦግራፊካል አቀማመጣ ከኢራን ጋር በጣም ሩቅ ነው። ይሄ ለማጥቃት በጣም አስቸጋሪ ነው። ነገር ግን ዙሪያ ብዙ የአሜሪካ የጦር እንትነች አሉት ቦታዎች አሉ፣ እነሱ ልታጠቃ ትችላለች። መርከቦች ላይ ከፍተኛ ጉዳት ። ምክንያቱም ሁቲ አማጽያን አሜሪካ ላይ ያደረሱትን ተጽዕኖ አይተነዋል። መላው ዓለም ስላየ እዛ ላይ ብዙ ማብራሪት አይጠበቅም። ለምንድን አሁን ወደ ጉዳይ ልመለስና አሜሪካ ፈርታለች። ይሄ ጦርነት እንዳልኳቸው ብትገባ አሜሪካ እዚ ውስጥ የምትሸንፍበት አይደለም፣ ነገር ግን ዘግናኝ ኪሳራዎቹ ልትቀበል ትችላለች። አንድ ሁለተኛው ነገር የው መንገድ ስተወው ወደ ዓለም ጦርነት ሊገባ ይችላል የሚለው አሜሪካኖቹ ስጋት ውስጥ ናቸው ያሉት። እና ትራንትና የአሜሪካ ምክር ቤት የከፍተኛ ባለስልጣናቶች፣ ሴኔቱ ራስ ምን ሼ ትራምፕ ብቻን ጦርነት ማወጅ አትችልም፣ ለክፉ ለደግም እንነጋገር አሉት። መግለጫ ትራንትና ትራምፕ ምን ብሎ መጣ? ተቆጣጥረነዋል ተቆጣጥረናል የኢራንን የአየር ክልል ተቆጣጥረነዋል የሚል ሀሳብ ትዊተር ላይ ጻፈ ማለት ነው። እና ትዊተር ላይ ውይ ነው ብሎ የሚጀምረው ውይ እኛ ነው የሚለው እኛ የሚለው እኔና አሜሪካና እስራኤል ለማለት ነው ወይ የሚል ጥያቄ ሲነሳ ዋይት ሀውስ ለዚህ መጉለጫ ወጣ። አታምኑኝም፣ አታምኑኝም ጥናትና ውይ የሚለው እኛ አሜሪካ ለማለት ነው እንጂ እኛና እስራኤል ለማለት አይደለም። ይሄ ሁሉ ፈራተባ ተባ ለምንድን ነው ነው ጥያቄ ይሄ ሁሉ ፈራተባ? አሜሪካ አዎ እኛና እስራኤል ለምን አትል? አዎ እኛና እስራኤል የኢራንን አየር ክልል ተቆጣጥሮናል። አጭር ነገር ኮ ነገኮ መግባቱ አይቀርም ነገራችን ላይ አሜሪካ እዚህ ጦርነት ውስጥ መግባቱ አይቀርም። ይሄ ጦርነት ቀጠናውን ማተራመሱም አይቀርም። ለምንድነው አሜሪካ ፈራ ተባ ያለችው? ለምን እንደ ሊቢያ ዘው ብለ አትገባም? ለምን እንደ ኢራቅ፣ ለምን እንደ አፍጋኒስታን፣ ለምን እንደ ሶሪያ፣ ለምን እንደ የመን ዘው ብለ አትገባም ነው ጥያቄ። ፈራ ተባን ምን አመጠ? ይሄን ማሰብ ይፈልጋል ማሰብ ማትችል ሰዎች አበል ኮፍላለው። በወር አንዴ እንድታስቡ በግሌ ወጪ ከኔ ወጪ አስቡ። አልፎ አልፎ አስቡ። ሰው ይታዘበናል በለው። ይሄ የሃይማኖት ጦርነት አይደለም። ይኔ ጌታ ጉዳይን ከፋኖ ጋር ጉዳይን ከስልጤ ጋር ጉዳይን ከቲዲኤፍ ጋር ጉዳይን ከሾኔ ጋር ምታያይዘው ጉዳይ አይደሉም። ይሄ ጉዳዩ ጂኦፖለቲካ ጉዳይ ነው። ኢኮኖሚ ጉዳይ አለበት። ፖለቲካል ጉዳዮች አሉበት። የሀያልነት ጉዳይ ብዙ ብዙ ውስብስብ ጥልቅ ጉዳዮች አሉትና፣ እንማር ወገኖቼ፣ አልፎ አልፎ እንማር፣ እንሞራመር። የኔ ሀሳብ ነው። ሀሳቡ ሲሞቻችሁ ላይ አድርጉ፣ ካልተሞቻችሁ ደግሞ አንሰብስክራይብ አድርጉና ሌሎችም አንሰብስክራ እንዲያደርጉ ጎራቸው ወዳቻ አለው። ከሉቤ ከሉቤ ለምሰጡት ሀሳብና አስተያየት ወርቅ ነው። አቤት አቤት አቤት! እኔ ሎንደን እናንተ አይነት ፎሎወር ሀይፐርሶኒክ ፋታ ብያቸው አለው። የኔ ፎሎወረች የኔ ሰብስክራይበረች ፋታ ብያቸዋለሁ። አዲሱ መብረቃዊ የኢራን እንትን ነው ሚሳይል በሱ ስም ሰዩ። የሚያቻለ ወዳቻለ ይሞቻቸው። ፒስ